አንድ ነገር የምነግርሽ ነገር አሁን ቅመሞ ትሄድበ እንዴት ስነግርሽ ቅመሞ ትሄድበት። ይሙ እናወራለን። እሱን ተይው እና ቅመሞ ትሄድበታለች። ገና ታንጫጫዋለች እኮ እሱ ነው እኮ የሚልሽ። እኔ ትሄድበት አንጀቴ

ይሄ ልጅ ነው። ትግራይ ነው አይደለም። ዘር ጋር ነው ሰዳቸው። ዘር ላይ ዘር ትግራዩን ሚሊዮን ሚሊዮን እኔ ግድ አይሰጠኝም። ባይዘው ዩቲዩበሮች እኮ ዘር ምናምን እንትና አይሉም። ዝም ብሎ ነው የሚሰሩት። ማታ ማታ ማታ ዘጠኝ ሰዓት አካባቢ የሆነ ቤት ሲገባ ማለት ነው። ወይኔ ስለ እኛ ሙልጭ እያደረገው ነው። ፕሮፋይል ቀይሬ በጣም የተናደዱት በዚህ ልጅ በተለይ ከምሬ ነው ልጅ በጣም በጣም ፕሮፋይል ቀይሬ ሄድኩት። ሌላ አካውንት ሲሄድ ማለት ነው በሌላ አካውንት ሄድኩት። ከዛ ሲሄድ በቃ ስለ እኛ ማለት ነው ማያወሩት ጉድ የለን

አንድ ሲጀምር እነሱ ናቸው ውድ። ይሄ ነገር እንዲፈጠር ያደርጉት እኮ እነሱ ናቸው። ያችን ልጅ ባይቀበሏት እንደዚያ አይሆኑ ነበረኛ ልጆች ማለት ነው። ያችን ልጅ ጀርባዋን ይዞ የመጣ ጊዜ ገስት ከፍቶ ቁጭ አሉ። ሲቀጥል ደግሞ መፖስት ጀምሩ ያቀናበሩ መፖስት ጀምሩ ማለት ነው። እዛኔ ነው እነዚህ ልጆች የተነሱት። አንቺ፣ እኔ ማታ ማታ ማለት ነው የታዘብኳቸው ልጆች አለ ጌታ ነው የሚልሽ አሁን እኔ ማለት ነው በድምጻችሁ ራሱ አውቃለሁ ማን ማን እንደሆነ አውቃለሁ በድምጻችሁ ማለት ነው። ግን ማታ እዛኛው ቤት ትላንትና እኔ ቤት የሃይሚ ፕሮፋይል አድርጎ ሲያሽቃብጡ ነበሩ። ማታ ሌላኛው ቤት ደግሞ ጌታን ምልሽ ስለ ሃይሚ እያወሩ ነበረ። እኔ ግን ፎቶዋችሁን ውስጥ ላይ ገብቻ ስፈልጋችሁ የለም ቶኳችሁ በቃ።

ምስኪን ከምር ታውቋት አላልኩኝም። የእነሱ ጭቅጭቃቸውን አውቃት ከሆነ እኔ ቤት እኮ ነው ያወራቸው። የእነሱ ጭቅጭቃችሁን አውቃት ከሆነ እንግዲህ የእነዚህ ነገር ግራ ይቀበላል። አቅም ልጁ ጀዝባ ነው እናቴ። ሆሆሆ፣ ምር ሆነ አሁን። ራሱ አሁን ቢታረቁ ራሱ እንደ ድሮ ይሆናሉ ብለሽ ታመያለ? ሃይሚ ራሱ እንደድሮቱ ነው። አቤቤ ከሌ ወሌ ተነቃቅተናል። የሰው ልጅ ከእውነተኛ ማንነት ወጣ ማለት ነው

መሆን ያለብን። እሺ ማለት አንዳንድ የሲያየው አንዳንድ ሰዎች የማያስታውስ ነገር ተናግረው ነው የሚሄዱት፣ እና እዚህ መሆን የለብንም ለሷ የምጠቅም ፋፎች ብለን መናገር አለብን፣ ያለ ስክፍታ ማለት ነው። የምንም መከፋት የለም። ሆሆ ድሮ የተከፋሁት እና ድሮ ያረቀሱት በጣም ነው የሚቆጨኝ። አደለቁርስ ለባለው ብዙ ሰሀይ እየሰቀዘቀ ምክንያቱም እንደምናቸውን ትላንትና ማለት ነው። ልክ እኮ ነው የሰራችው። ጥላው ስለሄደች በጣም ነው የተናደዱት። ብታይ፣ ወላሂ ላዚም ተቃጠሉ። ማታ ዘጠኝ ሰዓት አካባቢ ጆርቤ ሳይ አንዷ ምን ትላለች? አንገቱን የደፋ መስሏቸው ነው። አውቆ እኮ ነው አንገቱን አልደፋም። ጭሽቃባል ጥላው የሄደችው ምናምን ቆይ ሴትነት ምንድን ነው ቆይ ሴትነት የሴትነት ዋጋ ምንድን ነው አያውቁም አንቺ ሴትነት አያውቁም ትላንትና ኮሜንት መልስ ሰጥታለች አሉ ሃይሚ ማለት ነው እኔ እኮ ወላሂ ቪዲዮ አንድ አልጋ ከልክሎኛል እናንተ ምን እንዳለች ልንገረሽ ጉራ ግፍ ገና እንደዛ ያደረገሽ አንግቢ አለች ወይኔ ይሄን ኮሜንት በእናትሽ ላኩልኝ እውነት እኔ ቤት አስገባ አንተም ብሎኛል ከልክሎኛል ወይኔ ማውጪውን አለውሰት ከምር ሰሜን እኮ ልንገርሽ ልንገሩት ልንገራቸው ልንገሩት እያልኩኝ፣ እኔ ደግሞ ምን ኛ ከደስታ በላይ ስለሆነ ማለት ነው። እናንተ ኮሜንት ምንም ተጻፈ አልተጻፈም አትዩት፣ በቃ ለእነሱም ማልሳት ትስጡ። ገባችሁ አሁን እናንተ ውግህ ገና ተበጃለሽ እውነትሽ ነው ተበጃለሽ ቢው ቆይ ልውሰድ ከምር ልውሰድ የእሷ ጠላት የእሷ ጠላት ነው እንጂ የሚያብደው እሷ አታብድም መቼስ ታናድዳለች እ ትኖራላችሁ ለአንዷ ምን እንዳለች ልንገራችሁ ለአንዷ ማለት ነው እንደዚህ አለቻት ገናልቱ ለበይ እያለ ማለት ነው ቆይ ቆይ ሆነ ሚለ ሆነ ሚለ ልንገርሽ ለአንዷ ደግሞ ምንብላበት ይመልስላት

አንቺ ውይ አንቺ ድሮ ያለሽበትንማ ረስተሻል፣ አለቻት ማለት ነው ስትላት፣ አንቺ ኮተታም ነሻ ድሮ ባለሽበት የምትቆሚ፣ አለቻት ማለት ነው። ወይኔ በላቸው አንቺ ትላንትና ወላ ቪዲዮ አልገባም፣ ቢ ከልክሎኛል። ቆይ ምን እንደሚያመጣብኝ እንዳሳያችሁ፣ ፈጣሪ ትችሉኝ፣ ሲያናድ ከምር፣ ትላንትና በትልቅ ኮሜንሽን ተደርጌ ሲሄድ እምቢ ብሎኛል ለትላንትና ቪዲዮ